ይሁዳን ለመተቸት ከይሁዳ የተሻለ መሆን መገኘት ግድ ይላል፣ አይደል? እንዲህ ይሁዳን ለመተቸት ይሁዳ ለይሁዳ ስም ለመስጠት፣ ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። ግን ዛሬ ዛሬ የምናየው ምኑ ነው? አሳልፎ መስጠቱ ያው የዘወትር ሁኖ ይል እንዴ? ሰው የሚሸጥበት ዘመን አልደረስንም እንዴ? ዛሬ አንዱን ብድግ አድርጎ ወስዶ ይህን ያህል ገንዘብ ካላመጣችሁ አታገኙትም የሚባልበት ዘመን ላይ ደርሰናል። እና እንዲህ አይነት ትውልድ ይሁዳን ማማት ይችላል። ይሁዳ አሳልፎ ሰጠ፣ ገንዘቡንም ተቀበለ፣ ገንዘቡንም በተነ። በዘመኑ የምንሰማቸው ሰዎች ደግሞ ገንዘቡንም ይቀበላሉ፣ ሰውየውንም ይገላሉ። ይሄ በምን መልኩ ነው ይሁዳን የሚያሳማም የሆነው? ይሁዳን እኮ የሚያስመሰግን ዘመን እየመጣ ነው። እነ ይሁዳን የሚያስመሰግን ትውልድ እኮ እየተፈጠረ ነው። ምክንያቱም ከይሁዳ የተሻለ ሰው እስካልተገኘ ድረስ ሁሉም ነው። ደግሞ እኮ ትንሹም ትልቁም የለም፣ ቄሱም፣ መነኩሴውም ጳጳሱም ተመሳሳይ። አልሆንም ብላችሁ ታምናላችሁ። ይህ ከና የከንፈር ሽንገላ ነው የሚባለው ከናፍረ ጉሉት የከንፈር ጽድቅ ብቻ ከልብ ጸጸት የሌለበት የተሰበረ ልብ የሚባለው የጠፋበት ነገረ ስላቅ ብቻ የበዛበት በነገር ብቻ ትጸድቃላችሁ የተባለ ይመስል ከነገር ነገር ብቻ መሸጋገር ያለበት ዘመን ላይ ነው ያለ ነው። ዓለም በሙሉ ይህንን ነው የሚመስለው። ከአንዱ አንዱ እንኳ ያስተምራል ብለን የምናስብበት አይታይም። ምሳሌ የሚሆን ይጠይቃል። እንደውም እንደውም እግዚአብሔር ወዳጆች ስላሉት ዛሬም ቢሆን ጨርሶ ሰዎች ስላልጠፉት በአባቶቻችን ጸሎት፣ በእናቶቻችን ጸሎት ሌትም ቀንም ያለማቋረጥ እግዚአብሔር ሆይ መሐሪነህ ይቅርበል ብለው የሚለምኑማ ጨርሶ ባይኖሩ ኑሮ ሁላችንም ባልነበርን። ግን ደግሞ እግዚአብሔር ሁልጊዜም ሰዎች አሉት። በዚህ መካከል ይህ ስትቀቅሉት ለንፍሮ ባቄላውን ያሁሉ እሳት ያሁሉ ፍላት ወርዶበት ምንም ነገር ሳይሆን የሚወጣ የለም። በዚህ በኃጢአቱ ዓለም በኃጢአቱ ከተማም ተቀምጠው በዓለምም ውስጥ ሁነው የዓለሙ ኃጢአት የማይነካቸው ህሊናቸው ለእግዚአብሔር የተገዛ፣ ሰውነታቸው ለእግዚአብሔር የተሰጠ፣ ጉልበታቸው ሁልጊዜ ለእግዚአብሔር የሚንበረከክ፣ አንደበታቸው እግዚአብሔርን ከማመስገን ውጭ የዓለምን ምናምንቴ ነገር ጨርሶ የማያስብ የማይናገር እንደዚህ አይነት ሰዎች ስላሉ በእነዚያ ጸሎት እየተደገፍን እንውላለን፣ እናድራለን። ይመሻል፣ ይነጋል፣ ይጠባል። በቸርነቱም ፀሐዩን ከምኑ እያፈራረቀ ክረምቱን ከበጋው ይዞን ይኖራል። አለበለዚያ ነገሩ ሁሉ የተዘበራረቀ ይመስላል። ስለዚህ በድ ያለው የሚለውን እንመን። ለነገሩ በድ ያለው የሚለው ቃል አንደፍረውም አይደለም። ለእርቅ እንኳ ብንጋበዝ አስታራቂ ሽማግሌዎች እንኳ ቢቀመጡ በድሎኛል የሚለው ቃል ነው ቶሎ የሚጎረጎር ከኛ። በድሎኛል መጀመሪያ መበደሉን ማመን አለበት። መጀመሪያ ይቅርታ መጠየቅ አለበት ሚል አምላካችን በድለኖ ነው ነው በድለ ነው ነው እንጂ በድሎን ነው እንዴ? የእኛን መከራ የተቀበለ እኛ ግን በድለን እንኳ በድለናል ለማለት አንደፍርም። ተበድለናል፣ በድለውናል ለማለት ግን ቅርቦች ነን። ስለዚህ በደልን ይቅር ወደሚለው ወደ እግዚአብሔር እንቅረብ በእያንዳንዳችን ዋጋ ተከፍሎብናልና የተከፈለልን ዋጋ ደግሞ ብር፣ ወርቅ እንቋ አይደለም፣ ንጹህ ደም ነውና የተከፈለልን። እንሆ በንጹህ ደሙ ተዋጅተን ንስሐ ገብተን እንድንኖር እግዚአብሔር ይርዳል። በመስቀሉ ያለ እናት አልተወንም። ስነ ስቅለቱ ፊት ለፊት ይታያችኋል። በዚህ ዕለት ነው። እናት የሌለው ልጅ ተቅበዝባዥ ነው፣ ይራብ ይጠማ፣ ተመልካች የለውም። የእናትን ያህል ምንም እንደው ተቆርቋሪ አዛኝ ያለ ቢባልም፣ የእናት አንጀት ይለያል። ስለዚህ እናት ልጇን ትጠብቃለች፣ ትንከባከባለች። ገና ራበኝ ጠማኝ የሚል ድምፅ ሳትሰማ ታውቀዋለች። መልኩን አይታ አሞታል፣ ጤነኛ ነው ትላለች። በማንነቱ ታውቃለች። እኛም እናት የለሾቹ ነን፣ እንዳንቅበዘበዝ ያለ እናት ቀኑ እንዳይመሽብን እናት ካለች አጊድ ጀንበር ካለች ሩጥ በተባለው መሰረት በመስቀሉ ላይ ሆኖ እናታችሁን ነው እንግል ማርያም የሁላችን እናት ሆና ተሰታናለች። የእናት አማላጅ ደግሞ ፊታ ያስቀልስ አንገታ ያስመልስ ነውና ወደ እናታችን ቀርበን ንስሐ እየገባን የመንግስቱ ወራሽ እንሆን ዘንድ እግዚአብሔር ይርዳን። እንደ ዛሬ ሁሉ ለሚመጣው አመት በቸርነቱ ጠብቆ ያድርሰን። ሰላማችንን እግዚአብሔር ያብዛል። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ። እንደ ክርስቲያን፣ ክርስቲያን ስለ ዓለም ሁሉ ይጸልያልና ስለ ዓለም ሁሉ እንጸልይ። ዛሬ እግዚአብሔር ፈቅዶልን እኔና እናንተ በዚሁ በቤተ ክርስቲያን አደባባይ ላይ ተገኝተን ቃሉን እየሰማን እየሰገድን እየጸለይን ማረን እያልን ውለናል። ይህንን እድል ያላገኙ ከቤት ከቀያቸው ተፈናቅለው ፀሐዩም ብርዱም የሚፈራረቅባቸው ናዛዥ ካህን እንኳ የሌላቸው እኔና እኔን መሳዮችም እዚውነና አብረን እንደ እነዚ አይነቱን ጠያቂም የለም። ስለዚህ እነዚያ ሁሉ ወደ ቀያቸው ወደ ሰፈራቸው ወደ መንደራቸው እንዲመለሱ ሰላም እንዲነግስ፣ ንጹሕ ደም መፍሰስን በቃ እንዲል እግዚአብሔር የሰላም አምላክ የሚሳነው ነገር የለምና፣ ሰላሙን ያበዛልን ዘንድ ተግተን እንጸልይ። ጸሎት ኃይል አለው። በምንም በምን የማይገኘው ነገር በጸሎት ይገኛል። እግዚአብሔርን እንለምነው። እግዚአብሔር መሐሪ ነው። ሰላሙን ያበዛልናል። ሰላሙን ያብዛልን፣ ሕሙማንን ይፈውስልን። እግዚአብሔር ከሁላችን ጋር ይሁን።